በስመ ስላሴ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅዱስ ገብረ ክርስቶስ በበእሰ እግዚአብሔር ቅዱስ ገብረ ክርስቶስ መቃብር መቃብርን ዘንም ብርሃናትን ተገለጠ መቃብራትንም ደውያትንም የሚፈውሰው ሆነ። የቅዱስ ገብረ ክርስቶስን ጸሎትን እና በረከቱ ከኛ ከህዝበ ክርስቲያን ጋር ለዘላለም ይኑር፣ አሚን በወል እግዚአብሔር ክርስቶስ ስም ለተጠራውን ስምህንና ቅብአ ምስጋና ለተቀባው ለራስ ፀጉረ ሰላምታ የሚገባ የቤተ መንግስትን የጫጉላ ክብር የናገ ቅዱስ ገብረ ክርስቶስ ሆይ የቆሸሸው ነው የሰውነቴን በደለን ትፈውስልን ዘንድ ጽኑ የአማላጅነት ኃይልም ከሰማይ ምላክልን። በብርሃናትን መጎናጸፊያ ለተጎናጸፈው ራስህንን ከልበ አይኔን ጋር ለከበሩትን ቅንድቦችን ሰላምታ የሚገባ ቅዱስ ገብረ ክርስቶስ የጥበባትን ትዕግስትን ለጀመረው ለመጀመርን መዝገብህ ባለበትን በዚያችን ኃይል እየተከተልክን የትዕግስትን መስቀልን ተሸክመ ከከበረ አፍንጫን አጠገብ ላለውን ጉንጮችና ጆሮዎች የጥርሶችንና የአፍንን መሸፈኛ ለሆነው ከናፍርህ ሰላምታ የሚገባ የወደቀ ድሃ መስለህም በስቃይን ትእግስትን የጻዲቁ እዮፍ በጽድቅን የተሳተፍክ ቅዱስ ገብረ ክርስቶስ ሆይ ከነቃፊ አውሬን ጠብቀኝ። ከጦማተ ወይነ ይልቅንም በአንገት እህልን በጎና በጎረሮህን ላይን እንደስ ስለሚያሰኘው እስትንፋስህና ቃልህን ሰላምታ የሚገባ አስሮ ትእዛዛትንም የፈጸምክ

ጭንቅነውን ረሃብነውን እንደ አንተ ያለ እየዘመኑ በየዘመኑ አንተነሳም መስዋዕትና ጸሎትን ለሰሙትና ቅዱሳን አንጣቶችን ለእጽንህን ጋር ለከበሩትንም ክንዶችና በከንጃ ሰላምታይም የተገባን በእውነተኛ የድንግል ማርያም ልጅ

የበደሌን ጠባይ የዋጣትን ነፍሴንም ለማረጋጋት አለኝ በሁሉም ስፍራም መጠጊያዬንና መማፀኛዬን ማድረግ አድርጌ ሃለውና በለቅሶህም በለቅሷቸውንም ብዛት የደከሙትን አባትንና እናትን ወገኖችህንም በውተት ፍቅርም ያሳደጉ ቅዱስ ገብር ክርስቶስ ሆይ፣ አንተንም ተማፅኛለሁና ከጎደለውንም የዘመኑን ገበያን ተመልሽንም አንተንም አለበትን እንብር ዘንድ የድካሜን ዋጋ ስጠኝ። ይህንን ምድራዊ ዓለም የናቅከው ሰላምንና ፍቅርን የተሸለምከው አማላጅነትን ለደክመው ሙሽራ አከናፍድ እንግልና ህንና የተሸከምከው ሰማያዊ ኮከብ ቅዱስ ገብረ ክርስቶስ ሰላምታ ይገባሃል።

በሌሎችንን ዘንድ የታወቅህ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። ለብዙ አመታትን ለሚወጡትንና ከሚገቡትንም ሰዎችን ስድብንና ንቀትን በትግስትን ስትቀበል የኖርክ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። የማህዶ እጣጣቤ በላይህነም እየደፉ ይህንን የሚጉስለኝ ቁስለኛን ሸተተኝ እያሉ የሰደብን ቃል እንችል ችለህን የታገል የተጋደልከ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። የአባት አገልጋይንም አጥንቶችን በወረወሩ ጊዜ ውሾችም እየተሻሙ አካልህንም ሲነክሱ የታገስከ ቅዱስ ገብረ ክርስቶስ ወይ ሰላምታ ይገባሃል። በጀን የተጨበጠ ደብዳቤ አይተው የንጉሥን ልጅነትንም አሁን ባወቁ ጊዜ ወገኖችንን ስለ እረፍትህንም እያለቀሱ በራሳቸው ላይን ማመድም ነሰነሱ። ያዘኑልህንም ቅዱስ ገብረ ክርስቶስ ሰላምታ ይገባሃል። ንጉሥ አባቴ ልጄ፣ ልጄ የመንግሥቴ ወራሽም ዳመስለህን በደጅን ስትኖሩ አለማወቅን እንቸልም አልኩህ እያለ ያለቀሰውንም ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። እናትህም መርኬዛ በትካዜንን ጊዜ ከአንተን በቀር የሚያረጋጋት ልጅም የላትምና ልብሷንም ቀድዳ ያለቀሰችል ል ቅዱስ ገብረ ክርስቶስ ሆይ ሰላምታ ይገባሃል። ሚስትህንን ከተውኋትንም በኋላ ሞተባትንም ብቻዋም እንደተቀ

በደህና ስጋህን ላረፈበት መቃብር ሰላምታ የሚገባ ቅዱስ ገብረ ክርስቶስ ሰላምታ ይገባሃል። ቅዱስ ገብረ ክርስቶስ ሆይ በስምህን ሰሌዳ ላይንም በስሜን መጠሪያ እንድትጽፍልኝ ዘንድ በጸሎቴን ዞትርን በአማላጅነትን ተቀብለ ኃጢአቴን አስወግድልኝ። ሰላምን በሰላም ምንም ጻፍ ስሜንም በሰላምህ ጻፍልኝ አቤቱ

ህዝበ ክርስቲያንን ከክፉን ሁሉ ጠብቅልን ለዘላለሙ አሚን አሚን በእውነት ያላሰት ይሁን ይደረግልን የቅዱስ ገብረ ክርስቶስ በረከት ረድኤት ምልጃ ጸሎታቸውም አይለየን ለዘላለሙ አሚን ይሁን ይደረግልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘ አበሰ ለነ